በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ ሰላሳ ላሳ ራሔል ለያዕቆብ ልጅ እንደወለደችለት ባየች ጊዜ በቷ ላይ ቀናችባት። ያዕቆብንም ልጅ ስጠኝ እስካልሆነ ካልሆነ እሞታለሁ አለችው። ያዕቆብም ማኅፀንሽ ፍሬ የሚከለከል ሽ እኔ እንደ እግዚአብሔር ነኝ ብሎ ራሔልን ተቆጣት። እርሷን ባህላዊ ባላ እንደሆን እነሆ አለችው ወደ እርሷ አገባበህኔም በእኔም ጭን ላይ ትውልድ የእርስዋም ልጆች ለእኔ ደግሞ ይሁንልኝ፣ ያለች አገልጋዩ ባላን የሚስት ሆነው ዘንድ ለእርሱ ሰጣቸው። ያዕቆብም ወደ እርሷ ገባ። የራይል አገልጋይ ባላ ባላም ጸነሰች፣ ወንድ ልጅንም ለያዕቆብ ወለደችለት። ራይልም ለእግዚአብሔር ፈረደልኝ፣ ቃሌንም ደግሞ ሰማ፣ ወንድ ልጅንም ሰጠኝ አለች። በዚህ ስሙን ዳን ብላ ጠራችው። የራይልም አገልጋይ ባላ ደግሞ ጸነሰች፣ ለያዕቆብ ሁለተኛ ወንድ ልጅ ብለ ወለደችለት። ራይልም እግዚአብሔር ከፍ ከፍ

ሰጥታለች። ሊያም የልጅን እንኮች ስለሰጠው ስለ እግዚአብሔር ዋጋ ሰጠኝ። ስሙን ሚሳኮር ብላ ጠራችሁ። ሊያም ደግማ ጸነሴ ስድስተኛው አንድ ልጅ ላይ ለያዕቆብ ወለደች። ሊያም እግዚአብሔር መልካም ስጦታ ሰጠኝ። እንግዲህ ከዛሬ ጀምሮ ባሌ ይወደኛል ስትል ስድስት ልጆች ወልጅ የላት አለው አለች። ስሙንም ዛብሎን ጥራ ብላ ጠራችሁ። ከዚያም በኋላ ሴት ልጅ ወለደች። ስሟን ዲና አለቻት። እግዚአብሔር ራሔል አሰባት። እግዚአብሔርም ተለመናት፣ ማህጸኗንም ከፈታት። ላጻነጻቸው ወንድ ልጅንም ለያዕቆብ ወለደች። ና እግዚአብሔር ሽሙጤን ከእኔ አስወገደ አለች። ስሙንም እግዚአብሔር ሁለተኛው ወንድ ልጅን ጭምር ልጅ ስትል ዮሴፍ በላ ጠራቸው። ያዕቆብ ስለ ደሞ ከላህላባ ከመከራከሩ ራሔልም ዮሴፍን ከወለደች በኋላ ያዕቆብ ላባ ላባን እንዲህ ያለው፣ ወደ ስፍሬ ወደ አገሬ የምመለስ እንዳሰናብተኝ ስለ እነርሱ የተገዛውላቸው ሚስቶቼና ልጆች ስጠኝና ዲዲ የተገዛውን ለመገዛት ታውቃለህና ለአባም በአይንፊት ሞገስን የማገኝ በሆነ ከዚሁ ተቀመጥ። እግዚአብሔር በአንተ ምክንያት እንደባረከኝ ተመልክቻለሁ እና ደመወዝን ንገረኝ፣ ገልሱን መሰጣለሁ አለ። ያዕቆብም አሉ፣ እንዴት እንዳገለገልኩ፣ በእኔ ዘንድ ያሉ ከብቶች ምን ያህል እንደሆኑ አታውቅም። ጥቂት ሆነው አግኝቻቸዋለሁ። አሁን ደግሞ ፈጽሞ በዝቷል። እግዚአብሔር በእኔ መምጣት ባርኳቸዋል። አሁን ደግሞ ለቤት የምሰለቤት የምሰራው መቼ ነው? ለአባም የምሰጠን ምንድነው? አ ያቆም ምንም አትስጥ። ይህን ነገር ብታደርግልኝ እንደገና በጎችን አሰማራለሁ፣ ጠብቃለሁ። ዛሬም በጎች ሁሉ ይላፉ። በዚያም ከበጎች መካከል ዝንጉርጉርና ነቁጣ ያለበትን ጥቁሩን በጉሉ ከፍየሎች ነቁጣና ዥንጉርጉር ያለበት ለየልኝ። እነርሱም ደሞዜ ይሆናሉ። በፊት ያለውን ደሞዜ ለመመልከት በመጣ ጊዜ ወደፊት ጻድቅነት ይመሰክርልኛል። ከፍየሎች ዥንጉርጉርና ነቁጣ የሌለበት ከበግ ጠቦቶች ጥቁር ያልሆኑ ሁሉ እርሱ ለእኔ ዘንድ ቢገኝ እንደተሰረቀ ይቆጠርብኝ። ላባ ምን ነው እንደ ቃል ይሁን እንደ ቃል ይሁን አለ። በዚያም ቀን ከተባቶቹ ፍየሎች መልመሌ መሳይ ነቁጣ የሌለባቸውን ከንስቶቹ ሁሉ ፍየሎች ንጉርጉርና ነቁጣ ያለባቸውን ነጭ ያለበትን ማንኛውን ሁሉ ከበጎች መካከል ጥቁሩን በጉሉ ላይ ቶሎ ልጆቹ ሰጣቸው። በእርሱና በያቆብ መካከል የሶስት ቀን መንገድ ያላራቃቸው። ያቆብም የቀሩትን እኔ የላባን በጎች ይጠብቅ ነበር ያቆብ ለብን ለውዝ ወስዶ ኤርሞን የሚባሉ እንጨቶች እርጥብ በትረን ወስዶ በበትሮች ውስጥ ያለውን ነጭ እንዲታይ ነጭ ሽመልመል አድርጎ ሰጠ ላጣቸው። ቦጎቹም ውሀ ሊጠጡ በመጡ ጊዜ በትሮቹ በፊታችሁ የሆኑ ዘንድ የላጣችሁን በትሮቹ ማጠጫ በገንዳ ውስጥ አኖራችሁ። በጎቹ መጥቶ በጠጡ ጊዜ ሽመልበል የመሳይና ሽንጉርጉርና ቁጣም ያለበት በትሮቹ አምሳል ጽነሱ። የአቆም ተባት በጎችና አንስት በጎች ለይቶ ነጭ ሀመድ ክቡ በሆኑ አውራዎች ፊት አቆማቸው። መንጎችንም ለብቻቸው አቆማቸው። ከላባ በጎች ከረብ አልጨመራቸው። እንዲህ ሆነ፣ በጎቹ በሚጸነሱበት ወራት በበትሮቹ አምሳል ይጸነሱ ዘንድ ያቆበ በትሮችን በበጎቹ ፊት በውሃ ማጠጫ ገንዳ ውስጥ ያኖራቸውን ነበር። በጎችን ከወለዱ በኋላ በፊታቸው በትሩን አያደርግም ነበር። ምልክት ያላቸው ለያዕቆብ፣ ምልክት የሌለባቸውም ለላባ ሆኑ። ያዕቆብ እጅግ ባለጠጋውን። ሴቶችም ወንዶችም አገልጋዮች፣ ብዙ ከብትም፣ ላሞችን፣ በጎችም፣ ግመሎችም አህዮችም